ሰላም እንዴት ናችሁ ጓደኞቼ? ደህና ናችሁ? ፕሮግራም ተጠርቺ ሀፍላ ተጠርቺ እየሄድኩ ነው። በነገራችን ፈዋ ድምቅ እያለሁኝ አምስት ነን እዚህ መኪና ውስጥ ያለን አምስት ነን። ሀፍላው ጋር እንግባ። እቺ ያለው ጓደኛችን ናት። ብቻ እዛ ነው በቃ ሲጀምር ሁሉንም ያወኳቸው እዛ ነው። እቺ አምስት ሆነን ነበር ይሄድኩ ያደቀምች ይታገር ዝጋ እንደሆነች ራሱ አላቀ አልኳት።

አሁን እንደምታዩት ይሄ ደግሞ መዝናኛው ቦታ ነው። በነገራችን ላይ የተከራይተ ነው፣ በግሩፕ ነው የተከራየ ነው። ከዛ ይሄ ደግሞ እንትን መጨፈሪያ ቦታ ነው። ግን ዝም ብዬ እነሱ ጋር ለመመሳሰል ብዬ ነው እንጂ ጭፈራ አልወድም። በነገራችን ላይ አልወድም፣ ጭፈራ አልወድም። ይ ኑራይን ፍቅር እንደዚህ እንደዚህ ወዝ ወዝ ልበል፣ እንደ ሰዎቹ እንዳየኋቸው ልበል ብዬ ነው እንጂ እንደዚህ እንደዚህ የሚያደርገኝ ሞልቶልኝ እንዳይመስላችሁ ሞልቶልኝ ያቺ ቁጭ ብላ ፎቶ እየተነሳች ነው። እዚህ ጋር ደግሞ እንደምታዩኝ ንጉስ ንጉስ ኑራሁኛለሁ። እዚህ ጋር ደግሞ እንደምታዩኝ እያስተናጋጭቱ እያስተናገደች ጣፋጭ ሰጠች። ከዛ እንደምታዩት ቀመስት። በነገራችን ላይ ጣፋጭ አድናቂ ነኝ እወዳለሁ። ደሞ ጋ ሀዋይዛ ሊመጣ ውይ፣ ውይ፣ ያመሰግናለሁ ኒ ቆንጆ ይገሃዋም አድናቂ ነኝ ብዙም ባይመቸኝም ከጣፋዝ ጋር ግን ይመችኛ እዚህ ጋር እንደምታዩት ይሄ የእኛ ሀበሾች ምግብ ነው። ይሄ ሌላው ደግሞ ይሄ የአውሮፓውያኖች ምግብ ነው። ይሄ እንጀራዬ የእኔ ፍቅር፣ ወጥዬ፣ ስጋ ወጥዬ፣ ዶሮ ወጥዬ፣ ሮዝዬ የኔ ምናምን ነገር የኔ መርመራታ። እነዚህ መቼም ሆዳቸው በነገራችን ላይ አውሮፓውያኖች ማለት ነው አፍንጫ እንዳልፈጠረባቸው ሁሉ ምግብ የምግብ ነገር እኔ እኔ አንደኛ ብያቸዋለሁ። አንደኛ የሆነች በነገራችን ላይ እኔ ወጥ ሳደርግ መጣችና እንደ ወጥ ጨምሪልኝ አደራረግ ትችላለሽ ብላኝ፣ ለእሷም ለእኔም አደረግኩኝ እንደዚህ አድርጌ ለእሷ ትንሽ ነበር ያደረግኩላት። እናቱም ምን ነው የተመላለስኩ ወጥ እንዳደርግ ፈልገሽ ነው እንዲ አረ፣ ጨመር መር አድርግባት አላች። የወግር ጨመርኩላት። እንዲ ያት ትችል እኔ ነው ትንሽ አደረግኩት አንጥማጥማ ምንድን ነው ሳምራዬ፣ ታንጠባጥበያለሽ? ይሄን ውድ ነው በነገራችን ላይ ይሄ ቆጮ ቆጮ ነው የሚባለው በአማርኛ። ይሄ አይቪ ነው የሚባለው በእናንተ ቋንቋ። አላውቅም። ይሄ እዚህ ጋር ጫማ አምራ፣ ይሄ አንዱ ጓደኛዬ ነው። ብዙ ነን፣ እዚህ ወንበር ላይ የተቀመጥን ነው ስምንት ነን፣ ዘጠኝ ነው፣ አንዱ ጠረጴዛ ላይ ስምንት ሰው